ጤና ይስጥልን፣ ውድ ፕሮግራማችን ተከታታዮች በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። እንኳን ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የትንሣኤ በዓል የሰላም የደስታ፣ እግዚአብሔርን ያደረገልን ነገር የምናስብበት ቀን እንዲሆን እንመኛለን። የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥራ አድጓል። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ ህመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በርሱ ላይ ነበር፤ በርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፤ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፤ እግዚአብሔርም የሁላችንን በደል በርሱ ላይ አኖረ። ተጨነቀ፣ ተሰቃየም፤ አፉንም አልከፈተም፤ ለመታረድ እንደሚነዳ ጠቦት፣ በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደ ተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ነፍሱን ስለ ኀጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያም በእውቀቱ ብዙ ሰዎችን ያጸድቃል፣ ኀጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቶአልና ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ዛሬ ከወንድሜ ከገነነ ጋራ የእግዚአብሔርን ቃል እነጋገራለን የእግዚአብሔር ቃል ፋሲጋ እንዴት ተጀመረ እንዲሁም ደግሞ በዚህ በፋሲጋ ወይም በትንሣኤ በረከቶች ምን ምንድን ናቸው ብለን እነጋገራለን አብራችሁን ቆዩ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሰ እላለሁ። የትንሣኤ በዓልን ምክንያት በማድረግ ዛሬ እንድነጋገር እግዚአብሔር ሀሳብ እናቀድ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። የትንሣኤ በዓል እንዴት ተጀመረ፣ መነሻውስ፣ መጀመሪያውስ ምንድን ነበረ? የእግዚአብሔር ስም የተባረከ ይሁን። እንኳን ለፋሲካ በዓል በሰላም አደረሰን ትንሣኤን ጨምሮ የጌታ የአምላካችን ስም የተባረከ ይሁን። ፋሲካችንን ክርስቶስ ስናክብር ይህንን በዓል በጣም ሰፊ ርዕስ ነው። ብዙ በክርስቲያኑ ዘንድ በደንብ የሚታወቅ በዓል ነው እና ጌታ ኢየሱስ አብዝቶ ይባርካችሁ። መልካም የፋሲካ በዓል የትንሣኤ በዓል ሕይወትን የመካፈል በዓል ከእግዚአብሔር ጋብራ የተማድረግ ጊዜ ይኑራችሁ ብዬ በጌታ ፍቅር እባርካችኋለሁ። ተባረኩ። እውነት ነው። ስለ ፋሲካ ስንነጋገር ወይም ስለ ትንሳኤ ስንነጋገር መሰረታዊ አመጣጡ ኬት እንደሆነ ማናችንም እናውቀዋለን። አዲስ ትምህርት አይደለም። በየአመቱ ቢያንስ በየአመቱ እየተደጋገመ የምንሰማቸው ትምህርቶች ናቸው። ከዛም ውጭ ደግሞ በየእለቱ በየሳምንቱ ምንሰማው ምንማረው ትምህርት ነው። ፋሲካ የሚለው ይሄ ፋሲካ ኬት እንደተጀመረ ሁሉም በዓሎች መነሻ አላቸው። መነሻ ምክንያት የሌለው ምንም ነገር የለም። ሁሉም ነገር ምክንያትና መነሻ አለው። ይሄ ፋሲካ ሲከበር የፋሲካ በዓል መነሻው ምንድን ነው የሚለው ነገር አንድ አጭር ነገር ተናግሬ ወደሚቀጥለው ፖይንት በዓል ይሻለኛል። ፋሲካ ማለት በ1513 ዓመተ ዓለም ከክርስቶስ ልደት በፊት 1513 ዓ ምት ላይ እግዚአብሔር እስራኤላውያን ከግብፅ ባወጣቸው ሰዓት ከግብፅ ባርነት ስላወጣቸው እስራኤላውያኖች ከዛን ጊዜ ጀምረው በየአመቱ የሚያከብሩት በዓል ነው። እስራኤሎች ነፃ ያወጣበት ጊዜ ነው እና እስራኤል ዘንድ በጣም የታወቀ ታላቅ በዓል ነው። የተጀመረው ጅማሬም ከዛ ከ2000 ዓመት ወይም ጌታ ከመወለዱ በፊት 1513 ዓመት ላይ ነው። እንግዲህ እስራኤል ከግብፅ ሲወጣ የተጀመረው በይበት በዘጸአት ምዕራፍ 12 ከቁጥር 1 እስከ 11 ጀምሮ ያለው በደንብ አድርጎ ስለ ፋሲካ ይገልጸዋል። እንዴት እንደሆነ ጅማሬውን ስንመለከት በይበልጥ ሶስት ፖይንቶችን ተናግሬ ባልፍ ደስ ይለኛል። እዚህ ፖይንት ላይ እዚህ የፋሲካ አጀማመር ምን እንደሆነ ወደ ትንሣኤውም ስንመጣ የምናገኘው መነሻ ስለሆነ የመጀመሪያው እግዚአብሔር በዘጸአት ምዕራፍ ምዕራፍ አስራ ሁለት ከቁጥር አንድ ጀምሮ ያለውን በደንብ ስናየው ሦስቷን ፖይንት ብቻ ተናግሬ ይለፍ። እንዲህ አላቸው እግዚአብሔር፣ እኔ በዚያች ሌሊት በግብፅ አገር አልፋለሁ አለ። እግዚአብሔር ከዛ በፊት አድርጎት የማያውቀውን አንድ ታላቅ ነገር ሊደረግ ነው። በግብፅ ምድር ላይ እኔ አለፋለሁ ብሎ እግዚአብሔር በስራያን ተናገረ። ሁለተኛው በግብፅ አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ አለ እግዚአብሔር። በሦስተኛ ደረጃ የግብፃውያንን አማልክቶቻቸውንም ጨምሮ በፍርድ ሊጥላቸው እግዚአብሔር ተናገረ እቀጣቸዋለሁ ብሎ የግብፅ አማልክቶችን ሲናገር ነው ያለን። በግብፅ አማልክቱ ላይ እፈርድባቸዋለሁ፣ የፍርድ ቃል እግዚአብሔር አድርጎት የማያውቀውን። እግዚአብሔር ለስራ ሲነሳ በጣም የሚገርመው ማንንም አያወያየም፣ ማንንም አያማክርም፣ ብቻውን የሚሰራ አምላክ ነው እግዚአብሔር። ከዚህ የተነሳ ነው በእስራኤላውያንን ነፃ ለማውጣት የመጀመሪያ ፋሲካ በዓልን እንዲያደርጉ ደም እንዲያፈሱና ብዙ ስርዓቶች አሉ እዛ ላይ አዟቸው እስከ ዛሬ ድረስ የሚከበር በዓል ሆኖ የምናገኘው። እግዚአብሔር በሚሰራበት ሰዓት በሚገርመው ነገር ከማንም ሰው ጋር ተማክሮ ወይም ደግሞ በሰው ውሳኔ፣ በሰው ፍቃድ፣ በሰው ስሜት አይሰራም። እንዴት ይሰራል? እግዚአብሔር በሚወደው አሰራር። ብዙ ጊዜ ሃይማኖታዊ ስርዓቶችን ካየናቸው ሃይማኖታዊ ስርዓቶች ከሰው ስሜት ፍላጎት ጋር አብሮ ተያይዞ የሚሉ ናቸው። የእግዚአብሔር ነገር በምንም አይነት ነገር ከሰው ስሜትና ፈቃድ ጋር አብሮ አይሄድም። ለዚህ ነው ጌታም ሲጠራ ሰዎችን ሐዋርያቶችን ከዚህ በኋላ ክርስቶስ በእኔ ሊኖር እኔ ልሞት ብለው ሐዋርያቶች ቃል የገቡት እና ራስን ገለን የምንገባበት ነው፣ ወይም ለስጋ ስሜት ለስጋ ፈቃድ የማንገዛበት እግዚአብሔር መንፈስ ቅዱስ ብቻ ባለን እንድንገዛበት የሚያስተምረን ትምህርት ነው። እግዚአብሔር ሲሰራ እንደወደደ እንዳፈቀደ ብቻውን የሚሰራ አምላክ ነው። ያ ነው ጅማሬውና አነሳሱ አመጣጡ። ከዛስ በኋላ ምን አዲስ በረከት ተገኘ? ኦኬ፣ አዲሱ በረከት በጣም ሰፊ ነው። አንድ ነገር ልበል እዚህ ጋር የክርስትናን እምነት ከሌሎች ሃይማኖቶች ልዩ የሚያደርገው ነገር በጣም ይገርማል። አንድ ነገር ነው፣ ሁሉም ሃይማኖቶች አንድ የሚስማሙበት ነገር፣ የትኛውም አይነት ሃይማኖት፣ በምድር ላይ በጣም ብዙ አይነት ሃይማኖቶች አሉ። እነዚህ ሃይማኖቶች ሁሉ የሚያስተምሩት አንድ ትምህርት አለ፣ መልካምን በማድረግ መኖር ወይም እግዚአብሔርን በመልካም ስራችን እንድናገኘው። እግዚአብሔር መልካም ስራ ማድረግ ይወዳልና መልካም ስራ ስሩ ይላሉ። ሁሉም የሚያስተምሩት መልካምን ስራ መስራት ነው። በጣም ቆንጆ ነው መልካም ስራ መስራት። ይሄማ እግዚአብሔር አስቀድሞ አዳም ከመውደቁ በፊት ሲፈጠር ጀምሮ የሰጠው መልካም ስራ ለመስራት ነው። አዲስ ኪዳንም እንደሚናገረው መልካሙን ስራ ለመስራት በክርስቶስ ዳግም ተፈጥረናል እንደሚለው ተወልደናል እንደሚለው ሲጀመር ጀምሮ ሰው ማንነቱ መልካም ነገር ማድረግ ነበረ። ነገር ግን አእምሯችን በኃጢአት ኮረብተር ከሆነ በኋላ ነገሮች ተበላሽተው ወደ አላስፈላጊ አቅጣጫ ሄዶ ዛሬ ወንድም ወንድሙ የሚገልበት በዘርና በሃይማኖት በተለያየ ነገር ሰው የሚገዳደልበት ዘመን ላይ ደርሰናል። ድሮም ነበር አሁንም አለ። እስከ ጌታ መምጣት ድረስ ደግሞ ሴጣን በዚህ ምድር ላይ እስካለ ድረስ ይቀጥላል። ልዩ የሚያደርገው ነገር አንድ ነገር ነው። ምንድን ነው ያብለን ስንል ሁሉ ሃይማኖቶች የሚያስተምሩት መልካምን ስራ አድርገን እንድንድን ነው። አድርግ መልካም ስራ ስራ ነው፣ ጥሩ ነው መልካም ስራ መስራት። መልካም ስራ በመስራት የሚዳም ቢሆን ኖሮ ሰዎች እንዴት ደስ ባላቸው ነበር። ምክንያቱም የሆነ ነገር ለአንድ ቦታ ለድሃ ሰተህ ትገላገላለህ። የሚያስፈልገው የተቸገረን ሰው ልብስ ሰተህ፣ አብለተህ፣ አጠጠተህ፣ የሚያስፈልገው ነገር አድርገህ ትድናለ ነገር ግን መልካም ነገር በማድረግ መልካም ነው፣ በረከቶች አሉት። መልካም ነገር ማድረግ ግን መልካም ነገር ማድረግ እግዚአብሔርን ሊያሳየን አይችልም። እግዚአብሔርን ሊያሳየን የሚችለው እውነትና መንገድ የሆነው ጌታችን ኢየሱስ ክርስቶስ ብቻ ነው። ለዚህ ነው ክርስትና እምነት ከሁሉ የተለየበት ዋናው ምክንያቱ እጅግ የሚገርመው የጌታችን የኢየሱስ ክርስቶስ የማዳን መንገድ የአዲስ ኪዳን መንገድ ከሌሎች ሁሉ የተለየ ነው። በስራችን አንድንም በድርጊታችን አንድንም በዘራችን አንድንም አይሁድ የለ፣ ኩሽቲክ የለ፣ ጨዋ የለ፣ አፍሪካዊ የለ፣ ኤዥያዊ የለ፣ የትኛውም አገር እያንዳንዱ ህዝብ አንድ ሆኖ በክርስቶስ የሱስ ደም ተዋይቶ የዳነ ህዝብ ብቻ ነው የሚኖረው። ለዚህ ነው የክርስትናን እምነት ከሌሎቹ ልዩ የሚያደርገው። ሳንሰራ እንድናለን። ኢየሱስ ክርስቶስ ለመዳን አንሰራም፣ ስለ ዳንን ግን እንሰራለን። ዘጋ በደንብ ይየመንፈስ ቅዱስ ፍሬ ነው። ፍሬ የመንፈስ ቅዱስ ፍሬ ስናፈራ በህይወታችን ላይ ያንን ማፍራት ደግሞ መጀመሪያ ድህነት ያስፈልጋል። ሰው ሳይድን መልካም ነገር ማድረግ አይችልም። ለምን? ጽድቃችን ሁሉ የመርገምን ጨርቅ ይሆናል። መልካምን ስራ በመስራት አይደለም። ምንድነው ምንድነው? በእምነት ነው። ያመነ የዳነ ሰው ደግሞ የሚሰራው መልካም ስራ ነው። ከዛ በኋላ ፍሬ አለ። ፍሬ ከሌለው ደግሞ ራሱ ትልቅ ጥያቄ አለ። ብዙ ጊዜ መዳን ይበቃል ብለን የምንዘጋው አይደለም፣ የሚቀጥለው ሂደት ነው። ሂደት አለው መዳን የሚቀጥል ነገር ነው። ደህንነታችንን እስከ መጨረሻው ድረስ ጠብቀን እንደ እግዚአብሔር ቃል ኖረን መሄድ አለብን እንጂ ስለ አንድ ጊዜ ጌታን ተቀብዬ ድኛለሁ፣ በመስቀሉ ስራ አዲስ ልጅ አዲስ ፍጥረት ሆኛለሁ ካልን በኋላ የምንሰራቸው ስራዎች መልካም ናቸው። ያንን ለማግኘት ግን በስራ እናገኘውም። ይሄ መጽሐፍ ቅዱስ በደንብ አድርጎ ክሊየር አድርጎ ያስቀምጠዋል። ይላል ኢየሱስ ክርስቶስ የተሰቀለበት ሳምንት፣ ወደዛ ከመጣን የሚገርመው የፋሲካ ሳምንት ነበር። በሉቃስ ወንጌል ምዕራፍ 22 ከቁጥር 14 ጀምሮ ያለውን ብንመለከት፣ ሉቃስ ወንጌል ምዕራፍ 22 ቁጥር 14 ጀምሮ ያለው በደንብ አድርጎ ስለ ፋሲካ ይነግረናል። ኢየሱስ ክርስቶስ ንጹሕ የእግዚአብሔር በግ ሆኖ እንደ ብሉይ ኪዳን ሳይሆን እንደ አዲስ ኪዳን የብሉይ ኪዳኑ ስርዓትና ህግ ጊዜያዊ የስጋ መንጻት ስርዓት ነው የሚካሄደው ጊዜያዊ የስጋ መንፃት ስርዓት ማለት ለጊዜው ነው ኃጢአትን ፈጽሞ የማያነጻ ከእኛ ላይ የማያስወግድ ሰዎችን ወደ እግዚአብሔር ፈጽሞ የማቅረብ የማይችል ነገር ግን እግዚአብሔር የጊዜያዊ የስጋ መንጻት ስርዓቶችን በብሉይ ኪዳን አድርጓል በፍየል በግደም የአዲስ ኪዳኑ በግ ግን ፍጹም ንጹህ ሆኖ ጌታችን ኢየሱስ ክርስቶስ ለእኛ በግ ሆኖ በመታረድ በመሞቱ እኛን ከዘላለማዊ ሞትና እስራት ሙሉ በሙሉ ነጻ አውጥቶናል። ለዚህ ክብር ለእግዚአብሔር ይሁን። ለዚህ ነው በአንደኛ ቆሮንቶስ አምስት ሰባት ላይ ፋሲካችን ክርስቶስ ታርዷልና ይላል። ይሄ የዛሬ አንድ ከክርስቶስ ልደት በፊት ከ1513 ዓመት ጀምሮ የተጀመረው እስራኤል ከግብፅ ሲወጣ ከባርነት የተጀመረው አዲስ ኪዳን በክርስቶስ ሞትና ትንሣኤ ነገሮች ተቀይረው ዛሬ ደግሞ ያለንበት ህይወት ሌላ ነው። ብዙ ጊዜ አንድ ነገር ማለት የምፈልገው ብዙ ሰዎች ይህንን የመዳንን ነገር በታሪክ እናውቀዋለን። በከፍተኛ ደረጃ በዓለም ላይ ይከበራል። እጅግ ከፍተኛ ቁጥር ህዝብ ያከብረዋል። ይህም በዓል የጌታችን የኢየሱስ ክርስቶስ መሞት፣ መሰቀል፣ መገረፍ ያ ሁሉ መከራና ስቃይ እንደደረሰበት ሁሉ ያውቃሉ እንደሞተ እንደተነሳ ከሞት ተነስቶ በእግዚአብሔር አብ ቀኝ እንዳለ እንደሚመጣ ሁሉ ያውቃሉ። ነገር ግን አንድ ጥያቄ አለኝ። እኔ ሐኪም ለበሽተኛ ለተጨነቀበት ወይም በጣም ለታመመበት ህመም ፈውስ የሆነ መድኃኒት ሰጠዋል። ያንን ፈውስ መድኃኒት በእጁ ይዞ አገኘው እኮ ምድንበትን ፈውስ እያለ የዞረ ለቤተሰቡ ቢያወራ ሰውየው አልደንም። መድኃኒቱን ከሰውነቱ ጋር ማዋሃድ አለበት። ዛት የክርስትና ፖይንት ልዩ የሚያደርገው ይሄ ነው ኢየሱስ ክርስቶስ ያደረገልን የመስቀሉ ዋጋ የመስቀሉ ውጤት የትንሣኤ ዋጋ እና የተገኙ ፍሬያቶች ቱርፋቶቹ በሕይወታችን ካልተገበርናቸው መድኃኒትን ተሸክመን መዞራችን አያድነንም። ለመዳን መድኃኒቱን መውሰድ ያስፈልገናል። ክርስቶስ በሕይወታችን ውስጥ ሊገባ ያስፈልገዋል። እዚህ ነው እነሆ በደጅ ቆ የሚያንኳኳሉ ማንም ድምፅ ቢሰማ ደጁን ቢከፍትልኝ ወደ እሱ እገባለሁ አለ ክርስቶስ። የዕለት ተዕለት ህይወት ተግባራችን ውስጥ ገብቶ በተግባር የሚታይ ነው ለማለት ነው ጌታ አሜን እና ከዛ ውስጥ ደግሞ የልጅነት ያገኘንበታል፣ ወንጌል የተሰጠበታል። እና ከትንሣኤ በኋላ ያገኘናቸው በረከቶች ብዙ ናቸው። የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስ ስለእኛ ኃጢአት ራሱን አሳልፎ እንደሰጠ ይናገራል። በሉቃስ ምዕራፍ 23 እስከ 44 እስከ 46 ያለው ስድስት ሰዓት ያህል ነበረ። ጨለማም እስከ ዘጠኝ ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የክርስቶስ ኢየሱስ በመስቀል ላይ መሞት ለሰው ልጆች የሰጠው ትልቁ በረከት አንዱ በእግዚአብሔርና በሰው መካከል ያለውን ግድግዳ ማፍረሱ ወይም መንፈስ ቅዱስ የወረደው ወይም ደግሞ መንፈስ ቅዱስ በውስጣችን ማደር የጀመረው ከዚህ ከትንሳኤ በኋላ ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ እርሱም መጥቶ ስለ ኀጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ያወቅሳል። ስለ ኀጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለምሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዥ ስለ ተፈረደበት ነው። በአንደኛ ጴጥሮስ ምዕራፍ አንድ ከቁጥር 3 እስከ አምስት በጣም የሚገርም ቃል አለ። እንዲህ ይላል ኢየሱስ ክርስቶስ ከሙታን በመነሳት ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተም በሰማይ ቀርቶላችኋል። መዳን በእምነት ኦኬ። ኢየሱስ ክርስቶስ በመስቀል ላይ ሊሰቀል ሲሄድ በሕማማቱ የነበረ መከራ ነበረ። ብዙ መከራ፣ ብዙ ችግር፣ ብዙ ስቃይ ደርሶበታል። ግርፋት፣ በጦር መወጋት፣ መሰቀል፣ መዋረድ፣ መሰደብ ያንን ሁሉ መከራ ሲጀምር ከሶስት ዓመት ተኩል የአገልግሎት በኋላ ሲጀምር፣ ብዙ ጊዜ የክርስቶስን ሕማማ በማሰብ ስቃዩን በማሰብ ብዙ ጊዜ እናዝናለን። ጌታችን ተሰቃየ፣ ጌታችን ሃይማኖታዊ ሥርዓቶች ውስጥ ይሄ ነገር በጣም ጎልቶ ይታያል። ነገር ግን እነዚህ እያንዳንዱ ህመምና ስቃይ የድል ጅማሪዎች ነበሩ። ለብዙ ሺህ ዓመታት ሰዎችን ገሎ ይዞ የነበረውን የሞትን ቀንበር ለአንድና ለመጨረሻ ጊዜ ጌታ ሊሰብረው የመጀመሪያዎቹ ስቃያት ህማማቶቹ ሁሉ ስቃይ ነው ለክርስቶስ ለእኛ ግን እያንዳንዱ ቁስሉ፣ እያንዳንዱ ግርፋቱ፣ እያንዳንዱ መዋረዱ፣ እያንዳንዱ ፊልጵስዩስ ምዕራፍ ሁለት ቁጥር ስድስት ጀምሮ የሚናገረው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መስተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ እስከ ሞት ድረስ ታዘዘ እያለ ያ ሁሉ ስቃይና መከራ ያ ሁሉ ስቃይና መከራ በህይወት ውስጥ ሲያልፍበት እያንዳንዱ ህመሞች ለሱ ከባድ ስቃይ ነበረ፣ ለእኛ ግን የሚያስገርም ድል ነበረ። ስቃዮቹ ሁሉ መጨረሻ ላይ የድሎቹ ሁሉ ፍጻሜ ግን ትንሳኤ ነው። በመስቀል ላይ ሞተ። ከሞተ በኋላ ኢየሱስ ክርስቶስ ተነሳ፣ ለዘላለም ህያው ነው፣ ይኖራል። በዚህ ምክንያት እንደዚህ የሚል ቃል ያለው ህያውና ተስፋ የማያልፍ ርስት የምሕረት ብዛት የዳግም የመወደድ የልጅነት መብትና በእግዚአብሔር ኃይል ተጠብቃችሁ የሚለው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ድረስ። እነዚህ ነገሮች ያገኘናቸው በረከቶቻችን ናቸው። በእግዚአብሔር ቤት በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ተሰርተው ያገኘናቸው ሕያው ተስፋ አለን። ተስፋ እንደሌላቸው ሰዎች አልተዋችሁም፣ አትዘኑም። እነ ጳውሎስም ሲናገሩ ነበረ። ተስፋ እንደሌላቸው ሰዎች አትዘኑ፣ እንደዚህ አትኑ እያሉ ለምን ተስፋ አለን። ክርስቲያኑ ተስፋ አለው። ለምን ነው ተስፋ? ምንድን ነው ኢየሱስ? ክርስቶስ የማያልፍ ርስት አዘጋጅቶልናል። ከዚህ በልጥ ተስፋ ምን አለ? ዛሬ ምን በላው፣ ምን ጠጣውና ምን ለብሰው? ወይም ደግሞ ያለን መኪና ያለን ቤት አይደለም ርስትና ተስፋችን። ለዚህማ ከሆነ ማንም ያገኘዋል። ሰርቶ የደከመ የለፋ ሁሉ ከኛ የበለጠ ብዙ ሀብትና ብዙ ንብረት ያለው ሰው ሞልቷል። የእኛ ርስታችን ተስፋችን ግን በሰማይ ተጠብቆላችሁ ይኖራል። በዚህ መከራ በዚህ ምድር ስንኖር መከራ አለ፣ ችግር አለ። የስ ጌታችን አስተምሯል፣ አስቀድሞ ተነግሯል። በቤተ ክርስቲያን እንዲህ አይነት ችግር መጣ፣ በክርስቲያን ላይ ስደት መጣ፣ ድብደባ መጣ። በደንብ ገና ከዚህ በልጥ ይመጣል። በዚህ ዘመን ብዙ አይነት ነቢያቶች ተነስተው እንዲህ እንዲህ አይነት ችግር ተፈጥሯል። አዎ ከዚህ በልጥ ልናይ እንችላለን። አያስደንቀኝም። የሚያስደንቀኝ ግን የተጠበቀ ተስፋ አለን፣ ለእኛ ለሚያምኑ፣ በእምነት ለሚቀበሉ። እንደገና ባነበው ደስ ይለኛል ኢየሱስ ክርስቶስ ከሙታን በመነሳት ተመልከት። ከትንሣኤ በኋላ ለሕያውና ለሕያው ተስፋና ለማይጠፋ የማይጠፋ ማለት ሰው የባንክ ቤት ገንዘብ አስቀምጦ ባንክ ቤት በሳት ሊነድ ይችላል። ቤት ብር አስቀምጠን፣ ሀብት አስቀምጠን፣ ንብረት አስቀምጠን በአንድ ጊዜ ሊጠፋ እኛ በአይናችን የምናየበት ሀገር ላይ ነው ያለነው። አንዴ ቤት ነድዶ ሲጠፋ፣ አንድ ንብረት በአንድ ደቂቃ ሲጠፋ አይተናል ብዙ ይሄ ግን የማይጠፋ እርስት ማንም ሊነጥቃችሁ ማንም ሊወስድባችሁ በማይችልበት ሁኔታ ተጠብቋል። ለማይጠፋ እድፈት ለሌለበት የማይነቀፍ እውነተኛ ጻድቅ የሆነ የጌታ ኢየሱስ ክርስቶስ ደንብ አለበት ለማያልፍ ርስት እንደ ምህረቱ ብዛት የእግዚአብሔር ምረት ስለበዛልን ነው። ይሄ ሁሉ በረከቶቻችን ናቸው። የእግዚአብሔር ምረት በረከት ነው። የምንማር እኮ አልነበርንም። እያንዳንዱ ሰው እኮ በልቡ በጣም ጠንካራ እኮ ነው። የምንማር ሰዎች አልነበርንም። ምህረትን ግን አግኝታችኋል። በምህረቱ ብዛት ሁለተኛ የወለደን እኛ ዳግም ተወልድናል። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ዘንድ ስልጣንን ሰጣቸው። ዳግም ተወልዳችኋል። ዳግም በመወለድ ያገኘነው የትንሣኤ ውጤት የእግዚአብሔር ልጅ እንሆን ዘንድ የተሰጠን ሲሆነ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሁንም ለዘላለም ይባረክ። ይህ ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳም በእምነት በእግዚአብሔር ኃይል ለተጠበቀ ለእናንተም በሰማይ ቀርቶላችኋል። ይሄ ሁሉ በረከቶቻችን ናቸው። ተዘርዘረው ተምረውን የማንጨረሳቸው በረከቶቻችን ናቸው። ይህንም መጠቀም የእኛ ኃላፊነት ነው። የተሰጠንን መድኃኒት ወስደን ስናዋህደው በሕይወታችን ውስጥ የእግዚአብሔር ቃል ነው መድኃኒታችን። የእግዚአብሔር ቃል እውነት ነው። እከሌ ስለተናገረው፣ እከሌ ስላልተናገረው የለም። ቃሉ እንደሚለው መኖር ከቻልን የተዘጋጀልንን ተስፋ እንዳንወርስ የሚከለክለን ኃይል እንደሌለ በግልጽ ይናገራል። ደህንነት፣ ወይም ደግሞ የወንጌል የክርስቶስን መልካም ዜና የኢየሱስ ክርስቶስን አዳኝነት ኢየሱስ ክርስቶስን ጌትነት የሚገልጽ ይህ ወንጌል እስከ ዛሬ ሕይወታችን የለወጠ ወንጌል የተሰጠን ከክርስቶስ ከትንሳኤ በኋላ ነው። ስለዚህ ከትንሳኤ ካገኘናቸው በረከቶች አንዱ ነው ማለት ነው። ጥሩ ጊዜ ነበር የነበረው እንግዲህ። መልካም የትንሳኤ በዓል ይሆንል። ጌታ መልካም ግብዣ እግዚአብሔር ይባርክህ። መልካም የፋሲካ በዓል እንዲሆንላችሁ። ውድ የፕሮግራማችን ተከታታዮች አብራችሁን ስለነበራችሁ እናመሰግናለን። መልካም የፋሲጋ በዓል እንዲሆንላችሁ እንመኛለን። ጌታ ይበርካችሁ።